ከአንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከእሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍቹ፣ አብርሃም የሚሆንሽ ሰው አይደለም። ወይ እሷን ወይ አንቺን መምረጥ መቻል አለበት። እዚህ ጋር ገብቶሻል። ሄርሜላንም ትሪት እያደረገ አንቺንም ትሪት የሚያደርግበት መንገድ በጣም የሚደብር ነው። በጣም ዙሪያው ያሉ ሰዎች በሙሉ ህይወት ውስጥ እየገቡ የሆነ እንደ ልባቸው መሆን ሲችሉ ማንም እንደፈለገ እየመጣ ገባ ህይወቱን መበጥበጡ እኔ በጣም እያስጠላኝ ነው። አሁን እየሆነ እንዳለው አይነት የሚሄድ ከሆነ አብርሃም የሚሆንሽ ሰው አይደለም። እውነት ለመናገር እኔ እዚች ጋ ከአንቺ ጋር ብዙ ነገሮችን አሳልፋቸዋል። ብዙ ነገሮችን ታውቂያለሽ። እኔ ግን እስካሁን ድረስ ብዙ ነገሮችን ችያለሁ። እሱን ነገር እኔ አስቤበታለሁ። በመጀመሪያ ደረጃ ያው ትንሽ ነገሮችን እንደዚህ ቅዝቅዝ ያለ ወይም ዘገየ ምናምን እንጂ እኔ ሐሳቤን ወደኋላ ላልኩኝም አሁንም ቢሆን። ያው ከልጁ ጋር መገናኘት አለበት ፊታትን ሺው ምናምን የሚሉ ምክሮችን ስለሰማ ነው አሁንም እያገኘሁት የነበረው፣ እንጂ ድሮ የነበረኝን አቋም ታውቃላችሁ። አሁንም ከዛ አቋሚ ፈቀቀላል። አብርሃም የማይሆን ነገር ከሆነ ሄርሜላንንም አንቺንም አግብቶ ሊኖር የሚችል ሰው አይደለም። ከአንቺ ጋር ልጅ ያለው ከሄርሜላ ግን ጋር እየሄደ ያለበት መንገድ ደግሞ በጣም የሚያስጠላና በቃ የሆነ የሆነ በጣም የወረደ ነገር ነው። ሄርሜላ አሁንም ድጋሚ ያገኘችን ቀን

ሰላም ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ካሌብ ሰላም በላችሁ። ሰላም ሰላም ቤተሰቦች፣ እንዴት ናችሁ? እኛ እንግዲህ አለን፣ ደህና ነን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አሁን ይያላችሁበት ሰላም ሆኖልን ቤተሰቦች፣ አሁን ዛሬ በሌላ ማለት እኔ እንጃ፣ ባለፈው ትንሽ ጥፋት ያጠፋው ይመስሎኛል። በጣም ተጸጽቼ ነው ዛሬ የመጣሁት እና እኔ ሄርሚላና አብርሽ ሩም ላይ እንዲገናኙ በማ ሽዩ ክንፏን ስደዱልኝ ስበር እኖራለው፣ መቼ አላለልኝ አለ አብርሃም ታደሰ ዜድጌ ላብርሽ ጌግጠሚለት እያሉኝ ነው ትታገሉ። ስለዚህ ሺ ችግር የለውም እንዴ እገጥማለሁ፣ ለማንኛውም ሰው እገጥማለሁ፣ የተወረስኩ ድረስ እና ሩትዬ መታለች፣ ሚስጥሩን ሁሉ አውቃለች። ሩታዬ አብርሃም ይሄ ምላሱ ደንትን የረዘ ማልሽ አረቴ ሩታ ሚስጥር የባልሽን ገመና እየደበሽለት ባልሽ ነው። ዛሬ እንደዚህ ተሰዳድባችሁ ነገ መገናኘት አለ። ዛሬ ብትጣሉ፣ እነዚህ ደግሞ ይሁዳን አስመሳዮች ማለት ነው። ትናንትና እነዩ ይሄ ደግሞ ማነው ነው የሚባል ትናንትና እንደዛ አንቺን ሲጠሉ የነበሩ ዛሬ፣ ሄርሜላ አትሆንሽም። ሄርሜላ እንደዚህ ናት። አታስፈልግሽም። አብርሃም አይሆንሽም፣ እሚሆንሽ አይደለም። ከትዳርሽ እውጣ። እነሱ ጠቅመውሽ አይደለም። ሩቲን የልንገርሽ፣ እነሱ አንቺና አብርሃምን አለያይተው ሄርሜላን አብርሽን ሊድሩት ነው። ሩታ ያልነቃሽበት ነገር ቢኖር ይሄ ነው። አንቺ ነፍሰ ጡር ነሽ። ማንም እየጠራሽ እየሄድሽ ቪዲዮ የምትሰሪው አንቺ በጣም ምስኪን የዋህነሽ ምክንያቱም ነፍሰ ጡር ነሽ፣ አርፈሽ እናትሽ ቤት አትቀመጭም ትዳርሽን ትዳርሽን ሊበትን የተነሳ ሁላ እሺ እያልሽ ተከትለሽ ተያለሽ። እነዚህ ትናንትና አስመሳዮች ወሮ በሎች ምን ሲሉ ነበረ? ምን ሲሉ ነበረ? ዛሬ ደግሞ አብርሃም አይሆንሽም። ይሄ ነው ሚስጥሩ። ሩት ሄርሜላን የሚያፈቅራት እንኳንም አፈቅራት። እንኳንም ማፈቀራት ማለት ነው። እኔ ሩታ ልንገርሽ፣ እነዚህ ውሸታቸውን ነው፣ ዩቱብ ለመነገጃ ነው፣ አንቺን ትዳርሽን ለማፍረስ ነው እንጂ ሌላ ምንም የሚጠቅሙሽ ነገር የለም። አንቺ ደግሞ ነፍሰ ጡርነሽ ራስሽን መጠበቅ አለብሽ። ብዙ ራስሽን ትሪት ማድረግ አለብሽ። ከሶሻል ሚዲያ ለሁለት ቀን ለሶስት ቀን እንኳን መራቅ አለብሽ። ሩታ ራስሽን ሁኚ፣ ነገጧት ይሄ በዙሪያሽ ያለ ጎረምሳ ሁላ የአንቺን ምጥ አያምጥልሽም። ነብሰ ጡር ማለት እቤት ውስጥ ቁጭ ብላ ራሷን ትሪ ስታደረግ ነው። ብራ ራሷ ማናት ሜላት እህትሽ ነግራሻለች፣ አምጣ ስላየችው ማለት ነው። ሩትዬ እነዚህ ሰዎች አይሆኑሽም። አንቺ ሚስጥር ሊያስወጡች ነው። ትናንት ከአብርሃም ጋር ገጥመው ብዙ ነገር ሲሰሩ የነበሩ ዛሬ ደግሞ አንቺ ጋር መጡ፣ ይቅርታ ምናምን። ይቅርታ አትበያቸው። ዩ ኢንተርትመንት ሩታ ቤት ከሄርሜላ ጋር ሆነ ስንት ነገር ስትሰራ ነበረ። ከአብርሃም ጋር ከየርሜላ ጋር ሆነ አሁን ደግሞ ሩታ ጋር መጣን። ልታስመስል አስመሳይ። እኛ በአንተ አብርሃምን አንጠላ። እኛ በአንተ ሩችን አንጠላት። እኛ መጀመሪያም የምናውቀው ነንበሯን አብርሃም ታደሰንን ነው ሩታ እንሁል ቀጥሎ ማለት ነው። ስለዚህ በጣም ነው የሚገርመው። በጣም አስመሳዩ ሲበዙ። ሩታ ተጠንቀቂ። ይሄ ቪዲዮ አድርሱላት። ለሩታ እውነት እነዚህ ሰዎች